የሻቢያ ወታደሮች የሻቢያ ታጣቂዎች የህወሀትን ዩኒፎርም ወይም የትግራይ ታጣቂዎችን ዩኒፎርም ለብሰው የትግራይ ታጣቂ መቀላቀላቸው አደጋው ለማን ነው? በቅደም ተከተል አነሳላቸዋለሁ። ለማን ነው አደጋው? የሻቢያ ወታደሮች የትግራይ ታጣቂዎችን ዩኒፎርም ለብሰው መግባታቸው ማለት ነው። የመጀመሪያው አደጋ ለመከረኛው የትግራይ ህዝብ ነው። ለማንም ነው እንዳይመስላችሁ፣ የማን ለማንም አይደለም። ቅድሚያ የገፈቱ ቀማሽ የትግራይ ህዝብ ነው። ለምንድነው የትግራይ ህዝብ ገፈቱ ቀማሽ የሚሆነው? ለምሳሌ እርግጠኛ መሆን የሚቻለው እነዚህ አካላቶች ሄደው ሄደው ቤዝ የሚያረጉት እንደሌላ ጊዜ በረሃ አይሮጡም። በረሃ ሮጠው ያኔ እንዳደረጉት ወደ የበረሃዎቻቸው ወደ ደደቢት በረሃ፣ ወደ ምናምን በረሃ አይገቡም። ሻቢያ አካል ለምን ይገቡት? ያኔ እኮ አትሊስት ተነጋግረው ከተሞቻችን፣ የትግራይ ከተሞች አናወድምም፣ እንዲሆኑ አይንፈልግም ወዘተ የሚል ግምገማ አስቀምጠው ነው ወደ በረሃቸው የገቡት። የደደቢት ነው ማን በረሃ የሚባለው የገቡት። አሁን ወደ በረሃ አይገቡም። ሻቢያ አይፈቅድላቸውም ወደ በረሃ አሁን የሚያደርጉት ምንድን ነው? የትግራይ ትላልቅ ተቋማት ጋር ምሽግ ይቆፍራሉ፣ ቤዝ ያደርጋሉ። እዚያ አትጠራጠሩ። በዚህ ቆላ ተንቤን አይገቡም። ቴንክዩ አይገቡም። ቆላ ተንቤ ነው ሻቢያ እያለ ቆላ ተንቤ እንዲገቡ አይፈቅድላቸውም። የሚያደርጉት በየትግራይ ትላልቅ ታሪካዊ ተቋማት፣ መሰረተ ልማት፣ ትምህርት ቤት፣ ሆስፒታል፣ ኢንዱስትሪ፣ ፋብሪካዎች፣ ቅርሶች፣ የአክሱም ሐውልት፣ የአልነጃሺ፣ የአክሱም ጽዮን ወዘተ እዚህ ጋር ቤዛ ያደርጋሉ። ቤዛ ያደርጋሉ። እዚያ ጋ ይቆማሉ። የለመዱትም ምክንያቱም ትግራይ መውደም አለባት። ባይዘ ሻቢያ የኤርትራ ብሄርተኝነት በደንብ እንድትረዱት፣ ይሄን አረቃችሁ የኤርትራ ጽንፈኛ ብሔርተኝነት ትግራይን ካላጠፋ መቆም አይችልም።